ሰዓቱ እየጠበበ ነው። የኢትዮጵያ የጤና ዘርፍ ዛሬ በመንታ መንገድ ላይ ቆሟል። ምናልባትም ከዚህ ቀደም ታይቶ በማይታወቅ ሁኔታ እጅግ አሳሳቢና ወሳኝ ምዕራፍ ላይ ይገኛል። የዚች ሀገር የጤና ዋልታ የሆኑት ቀን ከሌት ከህሙማን አልጋ አጠገብ የማይጠፉትና ህይወት አድን እጆቻቸው በሺዎች ለሚቆጠሩ ዜጎች ብቸኛ ተስፋ የሆኑት የጤና ባለሙያዎች እነሆ የመጨረሻውን ማስጠንቀቂያ ደውል እየደወሉ ይገኛሉ። ስራቸውን እስከ ማቆም ሊደርስ የሚችል የአድማ ጥሪ ያስተላልፈው የተቆጠሩት ቀናት ሊጠናቀቁ የቀራቸው አምስት ብቻ ነው። አምስት ቀናትም የሰዓት ቦምብ ሊፈነዳ የቀረው ጥቂት ጊዜ መሆኑ ዜናው በብዙዎች ዘንድ ከፍተኛ መነጋገሪያ መሆኑ ምንም አያስደንቅም። ነገር ግን ከዜና ወለል በታች ያለው እውነት ምንድን ነው? የጤና ባለሙያዎቹን ወደዚህ አጣብቅኝ የገፋቸው ምክንያትስ ምንድን ነው? ይህ የአድማ ስጋት እንዲሁም የደሞዝ ጥያቄ ብቻ ነውን? ወይንስ ከጀርባው ያልተነገሩና ያልተለመዱ ብሶቶችና የስርዓት ክፍተቶች አሉበትም የሚለውን በስፋት እንመለከታለን። አብራችሁን ቆዩም። ለረጅም ጊዜያት የሀገራችን ጤና ባለሙያዎች ከኑሮ ውድነት አንጻር ደሞዛቸውና ጥቅማ ጥቅማቸው እንዲሻሻልላቸው ጨዋነትና በትህትና ሲጠይቁ እንደነበር ይታወሳል። ጥያቄዎቻቸው በወረቀት ላይ ቀርበው፣ በስብሰባዎች ተነስተው፣ በተለያዩ መድረኮች ምላሽ ሲጠብቁ ቆይተዋል። ሆኖም ግን የኑሮ ውድነቱ ጣራ እየነካ የመግዛት አቅማቸው ከቀን ወደ ቀን እያሽቆለቆለ በመምጣቱ ትዕግስታቸው ተሟጦ አሁንስ ወደ አደባባይ ወጥተዋል። አሁን ላይ የሚያከሙባቸው ሆስፒታሎች ቅጥር ግቢ ውስጥ በሰላማዊ መንገድ ድምጻቸውን እያሰሙ ይገኛሉ። በተለይ በቅዱስ ጳውሎስ ሆስፒታል የተመለከት ነው የባለሙያዎቹ ተቃውሞና ያስተላለፉት እርካታ፣ ቤት ክራያ ከፍለም የሚለው መፈክር የችግሩን ጥልቀትና የባለሙያዎቹን ውስጣዊ ስሜት ቁልጭ አድርጎ ያሳያል። ይህ መፈክር በሙያቸው የሚሰማቸው እርካታና የህዝብ ያላቸው ኃላፊነት ከፍ ያለ ቢሆንም መሠረታዊ የኑሮ ፍላጎቶቻቸውን ማሟራት እስካልቻሉ ድረስ የእርካታ ብቻውን ሕይወት ሊመራ እንደማይችል የሚያመላክት ነው። በሌላ በኩል ደግሞ የጤና ሚኒስቴር የህዝብ ግንኙነት ጤና ኮሚኒኬሽን ስራ አስፈጻሚ የሆኑት ዶክተር ተገኔ ረጋሳ ለሪፖርተር ጋዜጣ በሰጡት ማብራሪያ ሚኒስቴር መስሪያ ቤቱ ችግሮቹን ለመፍታት የአጭር፣ መካከለኛና የረጅም ጊዜ እቅዶችን ይዞ እየተንቀሳቀሰ መሆኑን ገልጸዋልም። ዶክተር ተገኔ በጤና ባለሙያዎችና ሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንስጣቸው ናቸው በማለት የጥያቄዎቹን ህጋዊነት ተገቢነትም አምነዋል። ይህ በራሱ በጎ ጅምር ሊሆን ይችላል። አክለውም ከደሞዝ ጭማሪ ጋር በቀጥታ የማይገናኙም፣ ነገር ግን ለጤና ባለሙያዎችና ለሰራተኛው ጠቀሜታቸው የጎላ ነው የተባለ የማበረታቻ ፓኬጅ ነን ሳላሪ ኢንሴንቲቭ ተለይቶ የተሰራ መሆኑን አስረድተዋልም። ይህ ፓኬጅ ምን ያህል የባለሙያዎችን አንገብጋቢ ገንዘብ ችግር ይፈታል? የእርካታ ቤት ክራይ ከፍልም ጥያቄውንስ ተገቢውን ምላሽ ያገኛልን? እነዚህ የጤና ሚኒስቴር እቅዶች የአምስት ቀነ ገደብ ያስቀመጡትን የጤና ባለሙያዎች የአድማ ውሳኔዎቻቸውን እንዲያጤኑት ያደርጋልስ ወይ? የሚሉት የበርካቶች ጥያቄ ነው። በዚህ ዝግጅታችን ከዚህ የአድማ ስጋት ጀርባ ያሉት ውስብስብ ምክንያቶች፣ የባለሙያዎቹን ተጨባጭ የኑሮ ፈተናዎች የመንግስትን ምላሽ አንድምታና ከሁሉም በላይ ሁኔታ በሀገራችን የጤና ስርዓት ዘርፍ በዜጎች ላይ ሊያስከትል የሚችለውን ከባድ ተጽዕኖ ከስር መሰረቱ እናያለን። ይህ የኢትዮጵያ ጤና ባለሙያዎች ሮሮ የጥያቄ ድምፅ የትላንትና የዛሬ ጉዳይ አይደለም። ለዓመታት ሲንከባለል የመጣ በየደረጃው ላሉ የመንግስት አካላት የተለያየ መልክ ሲቀርብ የነበረ ነገር ግን ተጨባጭና ዘላቂ መፍትሄ ሳያገኝ የዘገየ ጥያቄ ነው። ታዲያ የባለሙያዎቹ ዋነኛ ጥያቄ ምንድን ናቸው? ለምንድነው ነገሩ እዚህ ደረጃ ላይ ደረሰው? የጤና ባለሙያዎቹ ከሀገሪቱ ኢኮኖሚ ሁኔታ ከጊዜ ወደ ጊዜ እየናረ ከመጣው የኑሮ ውድነት አንጻር የሚከፈላቸው ደሞዝ እና የሚያገኙት ጥቅማ ጥቅም እጅግ አነስተኛ መሆኑ በተደጋጋሚ ሲገልጹ ቆይተዋልም። በተለይም በመግቢያችን ላይ እንደጠቀስ ነው እስካሁን ድረስ ደሞዛቸው እና ጥቅማ ጥቅማቸው እንዲሻሻል በትህትና እየጠየቁ ይገኛሉ። የዋጋ ግሽበቱ የበርካቶችን የኪስ አቅም ባዶ ባደረገበት በዚህ ወቅት የጤና ባለሙያዎችም ከዚህ እውነት አላመለጡም። የሚከፈላቸው ደመወዝ የቤት ክራይ፣ የምግብ፣ የትራንስፖርትና ሌሎች መሰረታዊ የሕይወት ወጪዎችን ለመሸፈን በቂ አለመሆኑ የጥያቄያቸው ዋነኛ እንኳር ንጥብ ነው። አስቡት አንድ የጤና ባለሙያ በቀን ውስጥ የሚያያቸው ሆመዋን የሚወስዳቸው አስቸጋሪ ውሳኔዎች፣ የሚሸከመው የስነ ልቦና ጫና ከፍተኛ ነው። የሁሉ ኃላፊነት ተሸክሞ በቀኑ መጨረሻ ላይ ግን የቤት ክራዩን የልጆቹን ትምህርት ቤት ክፍያ ለቤተሰቡ የሚያቀርበውን ቀለብ መሸፈን ካልቻለም የሙያ እርካታውና የአገልግሎት ጥራቱ ላይ ተጽዕኖ እንደማያሳድር ማሰብ ይከብዳል ይህ ሁኔታ ነው እንግዲህ በባለሙያዎቹ ከዚህ ቀደም በዝግ ሲያገርቡት የነበረውን ጥያቄ አሁን ላይ ወደ አደባባይ እንዲወጡ ያስገድዳቸው በሚያክሙባቸው ሆስፒታል ቅጥር ግቢ ውስጥ ሰላማዊ ሰልፍ ድምፃቸው ማሰማት ጀምረዋልም የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ይታየው የቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ ይታየውም የዚሁ ነጸብራቅ ነው። እርካታ ቤት ክራይ አይከፍልም የሚለው መፈክር ከገንዘብ ጥያቄን በላይ የህልውና ጥያቄን የክብር ጥያቄን ያነገበ ነው። በሙያቸው እርካታ አላቸው። ህይወት ሲታደጉ፣ ህመም ሲያስታግሱ ውስጣዊ ደስታ ይሰማቸዋል። ነገር ግን የውስጣዊ እርካታ የገበያውን የዋጋ ንረት ክራይን፣ ወራይ ጥያቄ፣ የትራንስፖርት ወጪ ሊቋቋም አይችልም። ይህ መፈክር በሙያዊ እርካታና በእውነተኛ የኑሮ ድህነት መካከል ያለውን ከፍተኛ ልዩነት ቁልጭ አድርጎ ያሳያልም። የባለሙያዎቹ ጥያቄ ስራችንን እንወዳለን፣ ህዝባችንን እናገለግላለን፣ ነገር ግን ለመኖር የሚያስችለንን መሰረታዊ ዋስትና ያስፈልገናል የሚል ነው። እነዚህ ጥያቄዎች የአንድ ሀገር ጤና ስርዓት ጀርባ አጥንት ለሆኑ የህክምና ባለሙያዎች የሚገባቸው ክብርና ዋጋ ከመስጠት ጋር የተያያዙ ናቸው። የጥያቄዎቹ የቅንጦት ሳይሆኑ የመሰረታዊ ህልውናና የሙያዊ ክብር ጉዳዮች ናቸው። ይህንን በሚገባ መገንዘብ ለመፍትሄው የመጀመሪያ እርምጃ ይሆናል። እንግዲህ የጤና ባለሙያዎች ይህን ያህል አንገብጋቢ ጥያቄ ሳይቀርቡና ሁኔታውም ወደ አድማ ሊያመራ የሚችልበት ደረጃ ላይ ሲደርስ የሚመለከተው የመንግስት አካል በተለይም የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚ የሆኑት ዶክተር ተገኔ ረጋሳ ከቀናት በፊት ለሀገር ውስጥ መገናኛ ብዙሃን በተለይም ለሪፖርተር ጋዜጣ በሰጡት ማብራሪያ ሚኒስቴር መስሪያ ቤቱ ችግሮችን ለመፍታት የሚያስችሉ የአጭር የመካከለኛና የረጅም ጊዜ እቅዶችን ነድፎ በሂደት ላይ እንደሚገኝ ተናግረዋልም። ይህ በራሱ ችግሩ በመንግሥት ደረጃ እውቅና አግኝቶ የመፍትሄ አቅጣጫዎች እየተፈለጉ መሆኑን ያሳያል። በተለይም ዶክተር ተገኔ በዚሁ ማብራሪያቸው ላይ የጤና ባለሙያዎችና ሰራተኞች የሚነሱ ጥያቄዎች ለገቢና እውቅና የምንስጣቸው ናቸው በማለታቸው በእርግጥም ትልቅ ትርጉም አለው። ይህ ቢያንስ የባለሙያዎቹ ብሶት በባለቤትነት እንደታየ አመላካች ተደርጎ ሊወሰድ ይችላል፣ ለቀጣይ ውይይቶችም በጎ በር ሊከፍት ይችላል። ዶክተር ተገኔ ያክለውም ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ነገር ግን ለጤና ባለሙያውና ለሰራተኞች ጠሜታዊ ጎላን የተባለውን የማበረታቻ ፓኬጅ እንሳለሪ ኢንሴንቲቭ ተለይቶ የተሰራበት መሆኑን ገልጸዋልም። ይህ የማበረታቻ ፓኬጅ የቤት አቅርቦት፣ የተሻሻለ የትራንስፖርት አገልግሎት፣ የሙያ ማሻሻያና ስልጠና ዕድሎች ወይም ሌሎች የማኅበራዊ ዋስትና የሚመለከት ሊሆን ይችላል። እነዚህ በእርግጥም ባለሙያዎችን ሞራል በመገንባትና የስራ አካባቢን በማሻሻል ረገድ የራሳቸው አስተዋጽኦ ሊኖሯቸው ይችላልም። የሚኒስቴሩ ምላሽ በጎ ጎኖች እንዳሉት መካድ አይቻልም። የችግሩ መኖር ማመንና እውቅና መስጠት መፍትሄ ፍለጋ የመጀመሪያው እርምጃ ነው። አጭር የመካከለኛና ረጅም ጊዜ ቅዶች መኖራቸው ቢያንስ ችግሩን በትኩረት እንደተያዘ ሊያሳይ ይችላል። ሆኖም ግን ይህ ምላሽ በራሱ በቂ ነው ወይ? የሕክምና ባለሙያዎቹ አንገብጋቢ ጥያቄዎች፣ በተለይም እርካታ ቢክራይ አይከፍልም የሚለውን የህልውና ጥሪ ሙሉ በሙሉ ይመልሳል ወይ? የሚሉት ጥያቄዎች የነን ሳላሪ ኢንሴንቲቭ ወይም ከደሞዝ ውጭ ያሉ ማበረታቻ ጠቀሜታቸው እንደተጠበቀ ሆኖ አሁን ካለው የኑሮ ውድነት አንጻር ባለሙያዎቹን የኪስ አቅም በቀጥታ የሚያሳድጉ ከሆነ የችግሩ ዋና ስር ለመንቀል ምን ያህል አስተዋጽኦ ያደርጋሉ? ይህ ጉዳይ በቀላሉ የሚታለፍ ሳይሆን የሀገራችንን የጤና ስርዓት የወደፊት እጣ ፈንታ የሚወስን ወሳኝ ምዕራፍ ላይ እንደሚገኝ የሚያሳይ ነው። በመጀመሪያ ደረጃ የጤና ባለሙያዎቹ ያነሷቸው የደሞዝና የጥቅማጥቅም የጥቅማ ጥቅም ጥያቄዎች ተገቢነት አይጠያይቅም። በሀገራችን ያለው የኑሮ ውድነት ሰማይ በነካበት በዚህ ወቅት በተለይም እንደ ጤና ባለሙያዎች ያሉ የህይወት አድን ስራ የሚሰሩ ዜጎች መሰረታዊ ፍላጎቶቻቸውን ማሟላት መቻል አለባቸው። አንድ ሐኪም፣ ነርስ፣ ፋርማሲስት ወይም የላቦራቶሪ ቴክኒሽያን በቀን ውስጥ የሚያጋጥመው የስራ ጫናና የኃላፊነት ስሜት እጅግ ከባድ ነው። ይህንን ሁሉ ትከሻው ላይ ተሸክሞ ቤተሰቡን በአግባቡ መመገብ፣ የቤት ክራይ መክፈል፣ ልጆቹን ማስተማር ካልቻለ የስራ ተነሳሽነቱ የአገልግሎት ጥራት ላይ አሉታ የተጽዕኖ ማሳደሩ አይቀሬ ነው። እርካታ ቤት ክራይ ከፍልም የሚለው መፈክር የባለሙያዎቹን የኢኮኖሚ ጫናና ብስጭት ቁልጭ አድርጎ የሚያሳይ ነው። ስለዚህ ጥያቄው የቅንጦት ሳይሆን የህልውናና የሙያዊ ክብር ጉዳይ ነው። ጤና ሚኒስቴር የችግሩን ተገቢነት ማመኑ የአጭር የመካከለኛና የረጅም ጊዜ መፍትሄዎችን እያዘጋጀ መሆኑ መግለጹ በጎ ጅምር ነው። ሆኖም የቀረበው መፍትሄ አቅጣጫ በተለይ የደመወዝ ጭማሪ ጋር በቀጥታ የማይገናኙ ማበረታቻዎች ኖን ሳላሪ ኢንሴንቲቭ ላይ ማተኮሩ የባለሙያዎቹን ዋናና ገብጋቢ የገንዘብ ችግር ሙሉ በሙሉ ሊፈታ የሚችል አይመስልም። እርግጥ ነው የቤት አቅርቦት፣ ሌሎች ማህበራዊ ጥቅማጥቅሞች አስፈላጊ ናቸው። ነገር ግን እነዚህ የረጅም ጊዜ መፍትሄዎች ሲሆኑ፣ አሁን ያለው የኑሮ ግፊት ግን ፈጣንና ቀጥተኛ የገንዘብ ምላሽ ይሻል። የአምስት ቀን ቀነ ገደብ መቀመጡ የጉዳዩን አጣዳፊነት ያሳያል። ይህ ቀነ ገደብ አልፎ የጤና ባለሙያዎች የስራ ማቆም አድማ ከጀመሩ ለሀገሪቱ የጤና አገልግሎት አሰጣጥ ላይ ሊያስከትል የሚችለው ቀውስ እጅግ ከባድ ነው። በሺዎች የሚቆጠሩ ህሙማን በአግባቡ ሕክምና ላያገኙ ይችላሉ። የሕክምና አገልግሎቶች ሊስተጓጉሉ ይችላሉ። ቀዶ ጥገናዎች ሊሰረዙ ይችላሉ። የወሊድ አገልግሎቶች ሊታጉሉም ይችላሉ። ይህ ደግሞ በቀላሉ ወደ ዜጎች ህይወት መጥፋት ሊያመራ ይችላል። በተለይ እንደ ኢትዮጵያ ባሉ ሀገሮች የጤና ስርዓት ቀድሞውን በተለያዩ ተግዳሮቶች የተከበበ መሆኑን ስናስብ የባለሙያዎቹን አድማ የሚያስከትለው ጉዳት በቀላሉ የሚገመት አይደለም። የሁኔታ የህዝብን ሰላምና ደህንነት በቀጥታ የሚነካ በመሆኑ መንግስትም ሆኖ ባለሙያዎቹ ኃላፊነት በተሞላበት መንገድ ሊያስቡበት ይገባልም። ይህ ችግር በአግባቡና በዘላቂነት ካልተፈታ ሀገራችን አገራችን የጤና ዘርፍ ላይ የረጅም ጊዜ አሉታዊ ተጽዕኖ ይኖረዋል። ብቁና ልምድ ያላቸው የጤና ባለሙያዎች በሙያቸው ተስፋ ቆርጠው ከዘርፉ ሊወጡ ወይም የተሻለ ክፍያና የስርዓት ሁኔታ ወደሚያገኙበት ወደ ውጭ ሀገራት ሊሰደዱ ይችላሉ። ይህ የአይምሮ ፍልሰት ብሬን ድሬን የሀገራችን ጤና ስርዓት ይበልጥ ያዳክማል። አዳዲስ ባለሙያዎችን ለማፍራት የሚደረገውን ጥረት ዋጋ ያሳጣል። አንድ ሀገር በከፍተኛ ወጪና ጥረት ያፈራቻቸውን የሕክምና ባለሙያዎች ማቆየት ካልቻለችም ጤና አገልግሎት ጥራቷና ተደራሽነቷ ላይ የሚያሳድረው ጉዳት የትየለሌ ነው። መንግስት ያስቀመጠው የአጭር የመካከለኛና ረጅም ጊዜ መፍትሄዎች ከመተግበራቸው በፊት የአጭር ጊዜ መፍትሄዎች ብሪዲንግ ሶሉሽን በተለይም ቀጥተኛ የገንዘብ ማሻሻያ እጅጉን ወሳኝ ነው። ችግሩን ለመፍታትም የጤና ሚኒስቴር ብቻ ሳይሆን ከዘ ሚኒስቴር ሲቪል ሰርቪስ፣ ኮሚኒኬሽን እና ሌሎችም የሚመለከታቸው የመንግስት አካላት በቅንጅት መስራት ይኖርባቸዋል። የችግሩን ውስብስብነት በመረዳት ሁሉን አቀፍ ዘላቂ መፍትሄ መፈለግ የጊዜው አንገብጋቢ ጥያቄ ነው። ሰላም ለሀገራችን። ዛሬ በዚያ በቃን። በቸር ያቆየን።